ከቃላት በላይ የሚሆን ስጦታ ተሰጣቸው ማለት ነው። አንድነታቸውን በአራት ነጥብ የሚዘጋ ልዩ ስጦታ፣ ሀይሚና ቡራ ትልቅ ሰርፕራይስ ሆኑ ማለት ነው። ዋው እያለው ዋው ዋው! ቃል የለኝም። የምሬን ነው የምላችሁና እንግዲህ የአንገት ሀብል ነው በስማቸው ተሰርቶ ተሰጣቸው ማለት ነው። እና ማንም አይለያቸው ማንም አይለያቸውም። አይለያቸው አንተኮ ትለያለህ። የምር እኔ ምንም ቃል የለኝም ማለት ነው ለፍጼ። እና እንግዲህ በፍጼ ቤት ጠብቁ ማለት ነው። አሁን ነው የተለቀቀ። እንዴት ነው የሚያምሩት? እንዴት ነው ደስ የሚሉት? በቃ ማለት እንግዲህ ሀይሚ እና ቡራ አይለያዩም በሚለው እንግዲህ ስጦታ ተሰጥቷቸዋል ማለት ነው። ብሩክ ላይ ያለው ይታያል ትንሽ ጎልቶ። ሀይሚ ላይ ያለው አልታየኝም። እስ እስኪ ቪዲዮ ላይ ይታያል ብዬ አስባለሁ። ቡራ ላይ ያለው ግን ቀረብ ብሎ ሲታይ ሀይሚ ይላልና በቃ ዋው እያለው የእምሬን ነው ምላችሁ የጨረቃ መከታ የሆነ የሀይሚም የቡራም እኔ እንጃ። ከወንድም በላይ ወንድም ማለት ነው። ፍጼ እንግዲህ ሰርፕራይስ አድርጓቸዋል ዛሬ በፍጼ ቤት ደስ የሚል የሀይሚና የቡራን የተስስራቸውን የጥግ ጥግነት የሚያሳይ ማለት ነው። የጥግነት ልክ የሚያሳይ ቪዲዮ ይለቀቃል፣ ጠብቁ ማለት ነው። እኔ እንጃ ፍጼን በምን ቃል እንደማመሰግነው አላውቅም። የመራኝ ነው የምላችሁ እና በቃ ከአለ ከጎናችሁ ሁሌም ማለት ነው። ይሄ ነገር አብረሽና ሩታ ላይ ነበር ማለት ትዚላችሁ ከሆነ ሀይሚና ኤፋ ሩታና አብርሽ ፍቅረኛሞች አይደሉም፣ እንደዚህ ምናምን ወይም ደግሞ ሲጋጩ ምን ሲሉ ምርጥ የሆነ ሀብል ገዝተው ሰጥተዋቸው ነበር፣ አሰርተው ማለት ነው። በጣም ትልቅ ትርጉም አለው። ኤአር ሚል ማለት ነው። አብርሽ ኤንድ ሩታ የሚል ማለት ነው። እና አሁንም እንግዲህ ቡራ ኤንድ ሀይሚ የሚል አሰርቶላቸዋል ማለት ነው እና በጣም ማስተዋልና እኔ እንጃ ፍጼ በቃ ምርጥ አስተሳሰብ ያለው ልጅ የእነሱን ደስታ የሚፈልግ ነውና እንግዲህ በዚህ መልኩ አሰርተው ሰርፕራይስ አድርጓቸዋል ማለት ነው። ከዚህ በኋላ አንድ ናቸው፣ በቃ አንድ ናቸው፣ እስካሁንም አንድ ናቸው። ግን በቃ እንግዲህ ቢጋጩ ምን የሚሉም በተለያየ የስራ ሁኔታ በፕራንክ በምንም ቢጋጩ እነሱ አንድ ናቸው የሚለውን መልእክት ለማስተላለፍ ነው። እንግዲህ ቦራ የመጣው በእነ ፍጼ ቤት ፍጼ እዟቸው የመጣው ማለት ነው እና ፍፄ ወንድማችን ቃል የለኝም፣ የምሬ ነው የምላችሁ። እና በጣም ደስ ብሎኛል፣ በጣም ከሚባለው በላይ። በእርግጥ እነሱ አንድ ናቸው፣ ግን ቢሆንም ደግሞ በቃል አይደለም እንደዚህ ማጠናከሪያ ማጎልበቻ የሚሆን ነገር ነው ይዞላቸው የመጣ ማለት ነው። እና ፍፄ ትለያለህ፣ የጨረቃዎች መከታ ማለት ነው። መከታ ወንድም የሀይሚ ወንድም የቡራም ምርጥ ጓደኛው ማለት ነው። እና እንግዲህ በፍፄ ቤት ዛሬ ምርጥና ድንቅ የሆነ ቪዲዮ ይለቀቃል። የጨረቃዎች የፍቅር ጥግ እንግዲህ አንድየውን እንደ አደይ አበባ እያበበ ነው የሚሄደው እንጂ ምንም አይሆንም ማለት ነው እና የምር በጣም በጣም በጣም ደስ ብሎኛል። በጣም ከሚባለው በላይ ማለት ነው። እና እኔ ቃላት የለኝም የምር ነው የምላችሁ። በጣም ማለት ነው። ትለያለህ ፍጼ፣ ከምንም በላይ ትለያለህ። የእኛ እንቁ ወንድም ማለት ነው እና እግዚአብሔር ለአንተም ደግሞ ያሰብከውን ሁሉ ያሳካልህ። እያልኩኝ ሀይሚም እንግዲህ ምርጥ የሆነ ቪዲዮ ለቃለች ማለት ነው። በጣም እየቀወጠች ማለት ነው እና በቲክቶክ እስኪ ከዚህ ቀደም ብዬ የሰራውታለ ና አስገባለሁ ማለት ነው እና በጣም ደስ ብሎኛል። በጣም ይህን ሳየው በቃ ወደዚህ ነው የመጣው ያን ለቅቄ ማለት ነው እና እየምር ነው ብላችሁ እንዴት እንደሚያምሩ አቤት ውበት እየምር ዛሬ ሀይሚ አልተቻለትም በቲክቶክ ራሱ ማለት ነው እና እጅግ እኔ እንጃ በቃ አበባ ሆናለች። በቃ ምንም የፈለገ እንኳን ኮስተር ብትል ውበቷ እንዴት ነው? ድምቅ ብላ ነው የመጣች። እዚህ ጋር ደግሞ የሚያምሩት ግን፣ የምሬን ነው የምላችሁ። በቃ በተለይ አንድ ላይ ሲሆነው ነው የሚያምሩ። በቃ አንድ ላይ ማለት ነው፣ ሀሳባቸውም አንዱ ስለሚሆን እንደዚህ አብረው ሲመጡ ደግሞ ዋው ብያለሁ። የምር እኔ ቃላት የለኝም። ምን ብዬ እንደምገልጽ አላውቅም። እንግዲህ እኔ የደስተኝ ጥግ ምን ልበል በቃ ብቻ አይለያቸው፣ ፍቅራችሁን እስከ መቃብር እያደርግላችሁ። በእርግጥ አንድ የቲክቶክ ቪዲዮ ሀይም እየሰርታለች ማለት ነው እና እንግዲህ መውደዴን አንተን መውደዴን አጥቼ ምን አለም አለኝ የሚል የቲክቶክ ቪዲዮ ሰርታለች እና እንግዲህ እሱ ላይ ብዙ ሪፕላይም እየተደረገ ነበር፣ እያየው ነበር እና አቤት ውበት እያላት ነበረ ሀብትሽ፣ ራሱ ማለት ነው። እና በአንተ ወጥቼ ነው እያለችው፣ ደስ የሚል በቃ። እንዴት ነው ጀግንነቷን፣ ጥንካሬዋን የሚያሳይ ነው የሰራችው። እና ስለ ፍቅር ነው እንግዲህ። በየትኛውም ሁኔታ የራሷን ሀሳብ ነው እያንጸባረቀች የምትገኝ ማለት ነው ሀይሚ። እና እንግዲህ ዛሬ በፍጼ ቤት የሚለቀቀውን ቪዲዮ በጉጉት ጠብቁ፣ ውድ የጨረጋ ቤት